የቀድሞ የሀጂ አወል ባለቤት የሆነችው አይሻ ሰብሪ ጋር ነው የምንገኘው። ሀይር እንሻአላህ። ትናንትና በአንዳንድ ሚዲያዎች ላይ ላይቭ ላይ የሆነ የሆነ ነገር ሲዘዋወር አይቻለሁ። አሰላሙ አለይኩም ወራህመቱላ ወበረካቱ። ያ ጀማ እንዴት ናቸው? አልሐምዱላ፣ እኛ ሁሉ ሰላም ና አልሐምዱላህ። ኦኬ፣ መርሃባ ያ ጀማ። እንደዚህ የተሰበሰብንበት ምክንያት በሆነ ፐርፐዝ ነው። እሱም ትናንትና እንዲ ቪዲዮ እንዲሁም ደግሞ ላይቭ ላይ አንዳንድ ነገሮች ሲዘዋወሩ ነበረ እና በሱ ምክንያት ነው የተሰባሰብ ነው እንደዚህ መልስ ለመስጠት ያክል ነው የተሰባሰብ ነው። ኢንሻላህ ከአጠገቤ የቀድሞዋ የሀጂ አወል ባለቤት የሆነችው አይሻ ትገኛለች፣ እንዲሁም የሀላልሆ ማናጀር የሆነው ጀማል ይገኛል። እና በዛ ጉዳይ ላይ መልስ ለመስጠት ያክል ነው ኢንሻላህ። ጀማል ተፈደል ይ ኢንሻአላህ፣ አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ የጀማዕከል ኸይር፣ እንዴት ናችሁ? ዛሬ የቀድሞው የሀጂ አወል ባለቤት የሆነችው አይሻ ሰብሪ ሰብሪጋ ነው የምንገኘው። ኸይር ኢንሻአላህ። ትናንትና በአንዳንድ ሚዲያዎች ላይ ላይቭ ላይ የሆነ የሆነ ነገር ሲዘዋወር አይቻለሁ። ሀጂ አወል እንደተረዳሁት እኛ አስገድደን እንዳጋባ ናቸው እንዲሁም ሳይፈቅዱ ፍላጎት ሳይኖራቸው እኛ አስገድደን እንዳጋባናቸው አይነት ሁነው ነበር ሲያወሩ የነበሩት ሲታቸው የነበሩት። እኛ ትልቅ ሰው ናቸው ብለን እድሜያቸው ገፋ ያለ ነው፣ ልጃቸው ትሆናለች፣ ልጆች አላቸው አይጎዷትም፣ ይንከባከቧታል ብለን እና እንሻ አላህ አጋብተናቸው ነበረ። ከዛም በኋላ የተፈጠረው ሌላ ጉዳይ ነው። እና እኛን እስከ እስከመተቻ ድረስ እኛን አስገድደን እንዳጋባናቸው አይነት ነው የተወራውና እና በዚህ ጉዳይ ከራሷ ከባለቤታቸው ከአይሻ ሰብሪ አንዳንድ ነገር እንውሰድ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነሽ ታችሁ ደናኒ አልহামዱሊላህ እንዴት ነው እኛ ሀላልሆም ኢስላማዊ ድርጅት አስገድደን ያጋባናችሁ ወይስ ራሳችሁ ተዋዳችሁ ነው ይሄን እስኪ ለማህበረሰቡ አንዳንድ ነገር ባያቸው እስኪ። አረ እኛ ተዋደን ነው፣ ማንም አላስገደደ ነው ማንም ማንም ቢሆን ወላሂ። እኛ ተዋደን ከጨረስን በኋላ ነው እኔ ቪዲዮ ለስራ ብለህ ነው የለመንከው። እናም ደግሞ ቪዲዮም ስትሰራ ደግሞ ወጪ አውጥተህ ነው፣ ወጪ አውጥተህ ነው ቪዲዮ የሰራኸው፣ ሙሉ ወጪ ሸፍነህ ነው እንጂ ምንም ነገር እንትን ያልከው ነገር የለም እንጂ ለምን ለምን ታስገድዳለህ? ማንንም አላስገደድክም። እኔንም እሱንም ተዋደን ነው። ሁሉ ነገር ከጨረስን በኋላ ነው ቪዲዮ ልስራ ያልከው። በእርግጥ አዎ ነበር፣ ከአንተም ነበር፣ ሳኒም ነበር። እኔም ሳኒ ቤት እየሰራሁ ነበር። እዛ ነው የተገናኘነው። እዛው አለቀ። ሁሉን ነገር ካለቀ በኋላ ቪዲዮ ሰራ፣ አለቀ። ማንንም ማንንም ያስገደደ ሰው የለም። ሁለታችን ነው የጨረስነው ኸይር ኢንሻአላህ፣ ከተጋባችሁ በኋላ እዛ ሀገሩ ላይ ከወሰደች በኋላ ምንድን ነው የደረሰብሽ? ምንድን ነው ያደረገች ለዚህ ፍቺ የሚሆን ምክንያት? እስኪ አንዳንድ ነገር በይኝ። ምን በደለሽ? ምን አደረገች? እሱን ነገር እስኪ አንችስ ምን አጥፍተሻል? እሱን ነገር እንጃ ወላሂ፣ እኔ ሰው ነኝ ላጥፍ እችላለሁ። ወላሂ ግን ባጠፋም ደግሞ እንጃ፣ ይህ አክል ወላሂ፣ ይህ አክል ብድል የሚያደርስ ጥፋት አላጠፋሁበትም። ምን የሚያጠፋሁበት ነገር አይኖርም። ብቻ ለኋለ ወላሂ ሰው ነኝ ላጠፋ ይችላለሁ። ግን ከወሰደኝ በኋላ ወላሂ ንንጃ በጣም ነው የተበደልኩ። በጣም በጣም ልጆቹ የሆነ ነገር ሲያጠፉብኝ ሀጂ እንደዚህ እንደዚህ ብዬ ስነግረው ወላሂ ዞር ብሎ ያያየኝም ዝም ብሎኝም የምወጣው በረመዳን አስራ አምስት ቀን በጠቅላ ላ አኩፎኝ እንዴ። ከዛ በኋላ ለእህቴ ደውዬ እንደዚህ እንደዚህ ምናምን ሲል እና ወላሂ አንቺ ጥፋተኛ ሁነሽ አናግሪያቸው፣ ማለች እኔ ጥፋተኛ ሁኝ ወላሂ ይቅርታ ጠይቄ ምንድን ነው ያጠፋውን? ወላሂ ወንድሞቼ ሲደውሉ ለምን ይደውላሉ ብሎ ይቆጣኛል። እህቴ ከደወለች ለምን ደወለችልሽ ብሎ ይቆጣኛል። ብቻ እኔ እንጃ አላውቅም፣ በጣም ከባድ ነው። ይህን መተቸት ጥሩ አይደለም፣ ሰውን መተቸት ጥሩ አይደለም። ማንንም ማንንም አያስገድድም ማንም እኔ ቤተሰቦች ወላ ምንም ነገር እንዳትናገሩ፣ ትልቅ ሰው አገባሽ እንዳይሉኝ። ለምን ትናገራለች? ማናችሁም እንዳታወሩ። ይሄ ሰውዬው ትልቅ ሰው ነው፣ ልጆች አሉት፣ እኔን አይጎዳኝም፣ እንደ አባት የሆነኛም ብዬ ነው ያገባሁት። ግን እንኳን ለትዳር ነው ልል ቀርቶ ወላ የሰው ቤት የሚሰራ ሰራተኛ እንኳን እንደዚህ ግፍ አይወጣበትም። ግፍ ነው የወጣብኝ ወላ፣ ግፍ ነው የተሰራብኝ። ብቻ አላቅም ወላ እንጃ ኸይር ኢንሻአላህ። በዚህ አጋጣሚ ስናጋባችሁ ክፍያ ተቀብለናችኋል፣ ስለሱ ነገር እስኪ እኛ ስናጋባ ክፍያ የተቀበልናችሁ ነገር አለ ወይስ? ስለሱ እስኪ አብራሪልን። አረ፣ እንደውም እንኳን እንድትቀበሉ ቀርቶ ወላሂ ወጪ አውጥታችኋል። ወላሂ ወጪ፣ ሙሉ ወጪ ነው ያወጣችሁት ወላሂ። ከእኛ ኪስ አንድ ብር የወጣ ነገር የለም። ከሱ ኪስ አንድ ብር የወጣ ነገር የለም። ከእናንተ ነው የወጣው። ሳኒ አንተ ወላሂ? አላጅ ያዛችሁ ይክፈላችሁ። በጥሩ ነገር ከወሰደኝ በኋላ እዛ ከወሰደኝ በኋላ ጀማልና ሳኒ አላህ የስራቸው ይስጣቸው እያለ ይሳደባል። ለምን ትሳደባላችሁ? እሱ እነሱ እኮ ለእናንተ ብሎ ነው ሀጂ፣ ለአንተ ብሎ እኮ ነው እንደዚህ እንደዚህ ያደረገው። ለምን ትሳደባላችሁ? ወላሂ ብቻ አላቅም፣ ብዙ ስቃይ ነው የደረሰብኝ። ሲቢስብኝ ነው ቤቱን ጥዬ የወጣሁኝ። ጭራሽ ፖሊስ ጣቢያ ሂጄ ያመለክታለሁ ስለ ራሴ ጤንነት ድህንነት ልጆች የሆነ ነገር ቢደርስባቸው ብሎኝ ሲናገረኝ፣ የሰጠኝ ብር መልሶ ከወሰደብኝ በኋላ ነው። ጥዬው ቦርሳይን ብቻ ይዤ የወጣውን ከወጣው በኋላ ዘረፈችኝ አለ። ወላሂ አንድ ነገር ይዤበት የወጣው ነገር የለም። እንደውም የራሴን ልብስ ጥዬው ነው የወጣው ከዛ ቤት፣ በራሴ በብሬ የገዛሁት ልብስ እና ኢንሻላህ ኸይር። እንሻላ ማለት የወጣሽው ከረመዳን ውስጥ ነው። ከረመዳን በኋላ ነው። ረመዳን ሊፈታ አምስት ቀን ሲቀራ ነው የወጣው። በጣም ሲብስብኝ በጣም አሞኝ ሐኪም ቤት አልወስድም አለኝ። ታምሜ ወላ ልቤ ታምሜ ወላ ሐኪም ቤት አልወስድሽም አለኝ። ፀጉሬን ቅባት አልቆብኝ ቅባት አልገዛልሽም አለኝ። ለምን አካውንት ሳሊዝ ነው የወጣውኝ በኪሴ ወላ፣ ለምን እንጃ አላውቅም። እንደ አባቴ ነው ያመንኩት። እንደወለደኝ አባት ነበር ያመንኩት። ይሰው እንዳመንኩት ግን አልሆነልኝ። ቅባት አልገዛም አለኝ። አሞኝ ሐኪም ቤት አልወስድም አለኝ። ለምን አላፍትና ወስዱ፣ እስከወሰደኝ ድረስ አላፍትና መወጣት አለበት። ሚዲያ ላይ እንደሚያወራ አይደለም ይሄ ሰው ቤት ውስጥ ወላሂ፣ በጣም ብቻ አላቅም፣ ከባድ ሰው ነው። በጣም ሚዲያ ላይ እንደሚያወራ አይደለም፣ ውጭ ላይ እንደሚያወራ ሰው አይደለም። ለአላህ ብሎ የሚሰራ ሰው ለቤቱም እንደዛ ሟችም ብቻ አላቅም። ዳዕዋ በየወሩ ዳእዋ ይወጣል። በየአስራ አምስት ቀኑ ዳእዋ ይወጣል። በአመት ስንቴ ነው የሚወጣው ዳእዋ? ዳእዋ የሚወጣ ሰው ውሸታም አይሆንም። እውነተኛ ሰው መሆን ያለበት፣ እውነተኛ ሰው አይደለም። አጅ እንደዛም ሆኖ ግን አላህ ያቆየው ለልጆቹ፣ ለልጆቹ አላህ ያቆየው፣ እሱም አላህ ያቆየው። ብቻ እውነተኛ መሆን አለበት፣ እውነተኛ ሰው መሆን አለበት። ማንኛውም ሰው ለአላህ ብሎ መስራት። እኔ አሁን ምንም አላቅም ወላሂ፣ አላህ ራሱ ይወቀው። ምንም ነገር ወላሂ ምንም ነገር እሱ ግን እንንጃ ዳዕዋ ይወጣን ለተቸገረ ይረዳን ምናምን፣ ይሄ የሚሰራው ግን ለአ- ለአላህ ብሎ ሳይሆን ለሰው ብሎ ነው የሚሰራው። ለሰው ብሎ የሚሰራ ሰው ወላሂ ከአላህም ዘንድ ምንም አያገኝም። ምንም አምስት ሳንቲም አይገኝበትም። ለአላህ ብሎ የተሰራ ግን እንኳን የተቸገረ ቀርቶ ወላሂ አንድ ቀን የራበው ያበላ ሰው ጀነትን ያገኛል። እሱ ግን እንደዚህ አይደለም፣ በሰው ብሎ ነው የሚሰራ ለሰው ብሎ ነው ሚዲያ ላይ የሚያለቅ ሰው። ለሰው ብሎ ወላሂ ሰው ይወደኛ፣ ሰው እንደዚህ ያደርገኛል ምናምን ለማለት ነው እንጂ ወላሂ ላላህ ብሎ አይደለም። ላላህ ብሎ የሚሰራ ሰው እኔ አባት የለኝም እናት የለኝም፣ ወላሂ እናትም የሆነኛን አባትም የሆነኛን ብዬ ነበር። እሱ ግን ወላሂ እንጃ አላቅም፣ ብቻ ከባድ ነው። ኸይር እንሻአላህ። ረመዳን ስንት ላይ ነበር ከዛ ይሄድ የመጣችሁ አምስት ቀን ሲቀረው ረመዳን ሊፈታ፣ አምስት ቀን ሲቀረው በጣም ሲብዝስብኝ። በረመዳኑ ነው የወጣሽው ማለት ነው? ወላ ስሁር ሳልበላ አፍጥር ሳልበላ በጣም ብቻን፣ እንጃ ወላ በጣም ሲብዝስብኝ ነው ጥዬ የወጣው። ከሸኘሽ በኋላ ትራንስፖርት ላይ አሳፍሮች ተመልሶ፣ ከዛ በኋላ ምን ተፈጠረ? ከዛ በኋላ በጣም ሲያመኝ፣ ለምን ስሁር አልበላውም ነበር አፍጥር አልበላውኝም ነበር። ከዛ በጣም ሲያመኝ አይ ልመለስ በቃ ብሩን መልስልኝ አልኩ ለረዳቱ። አንድ ብር ሳይቆርጥ ነው የሰጠኝ። ከሰጠኝ በኋላ ተመለስኩኝ። መውጫና መንገዱ ስለማላውቀው ደወልኩለትና አጂ ተመልሻለሁ፣ ኑና ውሰዱኝ፣ መንገዱን መግቢያና መውጫውን ጠፋብኝ ስላቸው ለምን ተመለስሽ የራስሽ ጉዳይ አለና ዘጋብኝ። ሲዘጋብኝ ወላሂ ያስደወለኝ ሰውዬው ተናዶ ለምን ይዘጋዋል? ልደውልለት ሲለኝ አይ እንዳደውልለት ተው። የሚሰራበት ቦታ ሄጄ ቁጭ አልኩኝ። እስከ ሶስት ሰዓት ድረስ ቁጭ አልኩኝ። ይር ኢንሻአላህ ሀላልሆ ኢስላማዊ ድርጅት ስትጣሉ ለማስታረቅ አልሞከረም ወይ ለተባለው ጥያቄ ከመጣ በኋላ እሷ ከመጣች በኋላ ደወለልኝ። ልጅቷ እኮ መጣች እንዲህ እንዲህ አልተስማማም ነበር መጣች ሲለኝ፣ ምንድን ነው የተፈጠረው ምናምን ብዬ ስጠየቅኩት፣ ከዛ አለመግባባት ተፈጥሮ ነበር አለኝ። ከዛ ስልኳን ተቀብዬ እደውላት አልኩት። ከደወልኩላት በኋላ የተባለኝ ብዙ ብዙ ነገር ሌላ ሌላም ነገር ተባለ። ከዛ እንዴት ነው የማግባባት ስራ እንስራ ተብሎ እሱ መጣ። ከዲላ ከመጣ በኋላ የሆነ ሰዓት ሄድን፣ ሄድን ከሆነ ልጅ ጋ የሱ ቤተሰብ የሆነ ልጅ ጋ ሄድን። ሶስት ሁነን እሱም ሃጃወልም እኔም ሄደ ሄድን። ጁማ ቀን ነው ሄደን ልንፈታ ብንል ችግሩን ልንፈተው አልቻልም። ቀጠሮ ያዝን፣ ተለዋጅ ቀጠሮ ያዝን ከያዝን በኋላ ከዛ እሱን ሳወራው እንዴት ነው የማስማማት ነገር እንፍጠር። እዚህ ጋር ቅድሚያ መጀመሪያ ከመሄዳችን በፊት የማስማማት ነገር እንፍጠር፣ እንዴት ነው እሷም ጥፋቷን ትረምና አብራችሁ ኑሩ እንጂ ምንድነው ችግር እኮ፣ የሆነ ኬዝ ይፈጠራል፣ ችግር ይፈጠራል። ስለዚህ መቻል አለባችሁ፣ ትልቅ ሰው አደላችሁ ሀጅዬ ብዬ ጠየኳቸው። ከጠየቅኳቸው በኋላ አይ ልጆቼን ከአሁን በኋላ ልጆቼን ልታርድብኝ ነው እንዴ? ልጆችን ታርድብኛለች? ልጆችን ትረድልህ ብለህ ነው ታረቁ የምትለኝ? ይህንን አልፈልግም በቃ፣ አሁን ኒካው እንዲወርድልኝ ነው የምፈልገው አለኝ። ከዛ እሺ ተረጋጉ ብዬ ቀን ተለዋጭ ቀጠሮ ጁማ ቀን ነበር፣ ለቀንት ቀጠሮ ተያዘ። ለሌላ ቀን ከተያዘ በኋላ በዛ ቀጠሮ መሰረት እኔ የሆነ ኒካ ፕሮግራም ነበረብ ከዛ ወዲህ ነበረብኝና ለዚህ ቀን አይመቸኝም፣ ከነገ ወዲያ ይሁን ተባለ። ለዛሬ ኒካ አለብኝ አይመቸኝም፣ ከነገ ወዲያ ይሁን ተባለ። ዋላደረ ከዛም በኋላ ለዛ ቀን ተሄደ። የማስፋማት ነገር ይፈጠራ ቢባል ምንም አልፈልግም፣ በቃ ኒካው ማውረድ ብቻ ነው ምፈልገው። ምንም በቃ የሚያወራው ብዙ ብዙ ነገር ነው። እዛ እሷ እንድትተዋር አልፈቀደላትም። ብዙ ብዙ ነገር አወራ። ኸይር እንሻላ ተብሎ ያ ኒካ እንዲወርድ ተደረገ። ከዛም በኋላ ኸይር እንሻላ። እህታችን እቃ ወስዳብኛለች፣ ልብስ ምናምን ተወስዶብኛል ብሎናል። ስለሱ ምን ምላሽ አለች እስኪ ለማህበረሰቡ። እኔ ልብስ ምን ያደርግልኛል? የእሱ ልብስ ምናልባት የገዛው ልብስ ከሆነ የገዛልኝ ወላ የረባ ልብስ አልገዛልኝም ወላ ከሲያስር ስር ሁለት ድር ያገዝቶልኛል እና አንድ ጅልባብ እሱንም ከሆነ ችግር የለው እመልስለታለሁ። ሌላ ምን አይነት ልብስ ይወስድበታለሁ? የእሱ ልብስ እኔ ወንድሜ ላለብሰው፣ አባቴ ለኝ ለአባቴ አልሰጠው፣ ወንድሜ ደግሞ የእሱ ልብስ አይለብስም። ምን ምን ምን ሊያደርግልኝ ልለብሰው ነው እኔ ወንድ አይደለው፣ ሴት ነኝ እኮ። ምናልባት የገዛው ልብስ ከሆነ ቀለበቱም የገዛውን ቀለበት ብር ምናት፣ እሱም ከሆነ ችግር የለውም፣ እመልስለታለሁ። ምናልባት ወስዳብኛለች ብሎ ከማለ ይኸው በጀማል ፊት እኔ እቀጣለሁ፣ እመልስለታለሁ ከነ ካሳው። ይሄን ይሄን ልብስ ወስዳብኛለች፣ ይህን ይሄን እቃ ወስዳብኛለች ካለ ወላሂ መልሳለሁ፣ ይሰጥዋለሁ፣ ከፍሏለሁ። ይኸው ለጀማ ላምጥቼ ይሰጥዋለው፣ ከዛ ይሰጧል፣ እንሻአላህ። ያ ጀማ፣ ያው የሰማችሁትን ይመስላል፣ ይህን ይመስላል። ወሰላሙ አሌይኩም ወራህመቱላህ ተዓላ ወበረካቱ።